ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ስለ ግብርና መረጃ እየሰጠ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በአፈር ውስጥ ስለሚገኙ ጠቃሚ ንጥረ ነገሮች ዙሪያ ነው፣ መረጃም ሰጣችሁ። እነዚህ ንጥረ ነገሮች በማክሮ እና ማይክሮ ተብለው ይቀመጣሉ። እና ማክሮ ምን ማለት ነው? ምንድን ነው የሚሰጠው ጥቅም ለሰብሎች? ማይክሮስ የምንላቸው እነማን ናቸው? ምንድን ነው የሚሰጡት ጥቅም የሚለውን የሚመልስ መረጃ ነው ዛሬ ይዤ የመጣሁት። አፈር ለሰብል ምርት መሰረት ነው። እንደምታውቁት አፈር የሰብል ምስሮችን አቅፎ ከመያዝ ባሻገር ለእጽዋት እድገት አስፈላጊ የሆኑ ንጥረ ነገሮችን እና ውሃን ይይዛል። በአፈር ውስጥ የንጥረ ነገሮች መገኘትና ተመጣጣኝ መሆን የምርትን፣ የሰብል ጥራትንና የረጅም ጊዜ የአፈር ለምነትንም ይወስናሉ። የአፈርን ንጥረ ነገሮች በአግባቡ መቆጣጠር ዘላቂ ግብርናን ያረጋግጣል። ለእጽዋቶች ጤናማ እድገትና ፍራፍሬ ምርት ሁለቱም ማክሮና ማይክሮ ንጥረ ነገሮች ወሳኝ መሆናቸውን ልብ ልንል ይገባል። የእነዚህ ንጥረ ነገሮች አለመመጣጠን ወይም እጥረት ወይም ደካማ እድገት ወደ ደካማ እድገት፣ የፍራፍሬ ጥራት መቀነስ፣ እና ለበሽታዎች ተጋላጭነት ሊያስከትል ይችላል። መደበኛ የአፈር ምርመራ የንጥረ ምግብ እጥረትን ለመለየትና የእጽዋቶችን ትክክለኛ የማዳበሪያ ልምዶችን ለመምራት ይረዳናል። የፍራፍሬ ዛፎችን ጨምሮ እንደዚሁ ሌሎች ተክሎችም ለጤናማ እድገትና ልማት የሚያስፈልጋቸው ማክሮ ኒትረንትስ፣ ይህ ማለት በትልቅ መጠን የሚያስፈልጉ ንጥረ ነገሮች ማለት ነው እና ማይክሮ ኒትረንትስ የምንላቸው ደግሞ ጥቃቅን ንጥረ ነገሮች ሆነው ግን ደግሞ አስፈላጊ የሆኑ ማለት ነው እና በእጽዋት ፊዚዮሎጂ ውስጥም የተለያዩ ሚናዎችን ይጫወታሉ። እነዚህ የማክሮና ማይክሮ የምንላቸው ኒትረንቶች ማለት ነው ወይም ንጥረ ነገሮች ማለት ነው። እናም በተለያየ መጠን አስፈላጊ መሆናቸውንም እንደዚሁ እናያለን። ማክሮ ንጥረ ነገሮች ወይም ማክሮ ኒውትረንተስ በትልቅ መጠን የሚያስፈልጉ ንጥረ ነገሮች የምንላቸው ተክሎች በአንጻራዊነት በትልቅ መጠን የሚያስፈልጋቸው ንጥረ ነገሮች ናቸው። እነዚህ ንጥረ ነገሮች ለእጽዋት አጠቃላይ እድገትና ልማት አስፈላጊ ናቸው። ማክሮ ንጥረ ነገሮች የምንላቸው እንደ ናይትሮጅን፣ ፎስፈረስ፣ ፖታሲየም፣ ካልሽየም፣ ማግኒዥየም እና ሰልፈር ይጠቀሳሉ። ማክሮ ንጥረ ነገሮችን እንደዚሁ በሁለት ይከፈላሉ። እነሱም ፕራይመሪና ሰከንደሪ ማክሮ ኒውትረንት ብለን ልናስቀምጣቸው እንችላለን። ፕራይመሪ ማክሮ ኒውትረንት የምንላቸው በዋነኛነት በትልቅ መጠን የሚያስፈልጉ ንጥረ ነገሮች ሲሆኑ እነሱም ናይትሮጅን፣ ፎስፈረስ እና ፖታሲየም ቅድሚያውን ይይዛሉ። ናይትሮጅን ለቅጠል እድገት ለግንዱ እድገት እና ለአጠቃላይ የእጽዋት ጥንካሬ ወሳኝ ነው። ለፎቶሲንቴሲስ አስፈላጊ የሆነው የክሎሮፊል ዋና አካልም ነው። ከዚህ ባሻገል የፕሮቲን ውህደትንም ያበረታታል ናይትሮጅን ናይትሮጅንን ንጥረ ነገር እንደ ምንጭ ሊሆኑ የሚችለው ያው ከሰው ሰራሽ ማዳበሪያዎች ዩሪያና ዳፕ እናገኛለን እንደሚታወቀው። ከዛ ባሻገር ግን ከኦርጋኒክ ቁስ ማለትም ከእንስሳት ፍግና ከእጽዋት ቅሪት አካላት እንደዚሁ ደግሞ በባዮሎጂካል ደግሞ ናይትሮጅንን ባዮሎጂካል ናይትሮጅን አለ። ይህም በጥራጥሬ ሰብሎች እነዚህ እንደ ባቄላና አተር፣ ሽምብራ፣ ምስር የመሳሰሉት በተፈጥሮ ከአካባቢ አየር ላይ ፊክስ ያደርጋሉ። አካባቢ አየር ላይ ያለውን ናይትሮጅን በቀጥታ ሰብሎች መጠቀም አይችሉም። ነገር ግን ያንን ለሰብሎች ምቹ ወደ ሆነው ፎርም በመቀየር ለሰብሉ አፈር ውስጥ እንዲግደር ያደርጋሉ ማለት ነው። እነዚህ የጥራጥሬ ሰብሎች ማለት ነው። እና ይሄ ባዮሎጂካል ናይትሮጅን እንላለን ማለት ነው። ስለዚህ ናይትሮጅን እንደ ምንጭ የሚያገለግሉ እንግዲህ ከላይ የጠቀስኳቸው ናቸው ማለት ነው። ሌላኛው ፎስፈረስ ነው። ፎስፈረስ ለስሩ እድገት ለአበቦችና ፍራፍሬ ምስረታ እና በእጽዋት ውስጥ ለኃይል ሽግግር አስፈላጊ ነው። በተጨማሪም ለጠቅላላው የእጽዋት ጤና እና የበሽታ መቋቋም አስተዋጽኦም ያደርጋል። የኦርጋኒክ ፎስፈረስ ምንጮች የበሰበሱ ወይም የተበላሉ እንደ ፋርም ያርድ ማኒር፣ ኮምፖስት እና የሰብል ቅሪት በአፈር ውስጥ ፎስፈረስን የሚፈጥሩልን እና የአፈር ባህርያትን የሚያሻሽሉ ናቸው። ሌላው ያ ፎስፈረስ እንደሚታወቀው ማዳበሪያ ማለት ከፋብሪካ የሚወጣ ከዳፕ እና ቴስፒክ የሚባሉ የማዳበሪያዎች ውስጥ ይገኛል፣ ፎስፈረስ ማለት ነው። ሌላው ፖታሲየም ነው። ፖታሲየም በተለያዩ የፊዚዮሎጂ ሂደቶች ውስጥ ይሳተፋል። የውሃ ቁጥጥርን ባላንስ ያደርጋል፣ ያመጣጠናል። እንደዚሁ አስተዋጽኦ ያደርጋል። ውሃን ሬጉሌት ማድረግ ማለት ነው። ኤንዛይም መፈጠር ላይ ማስተዋጽኦ ያደርጋል። እንደዚሁ ደግሞ የበሽታ መቋቋምን ጨምሮ ተክሎች ውጥረትን ስትረስን እንዲቋቋሙና የፍራፍሬን ጥራት ለማሻሻል ይረዳል። ስለዚህ የፖታሲየም ምንጭ የሚሆነው እንግዲህ በአብዛኛው እነዚህ የሙዝ ቅጠልና ልጣጭ የተብላላ ወይም በአግባቡ የበሰበሰ ፍግና ኮምፖስት በዋነኛነት ይጠቀሳሉ። ከዚህ ውጭ በአብዛኛው የሀገራችን አፈር የፖታሲየም እጥረት የሌለበት እንደሆነ የምርምር ጥናቶች ይናገራሉ። እና ለዛም ነው አብዛኛውን ጊዜ አይታችሁ እንደሆነ በአብዛኛው በሚቀርበው የመዳበሪያ እንትን የናይትሮጅንና የፖታሲየም ነው። እና በእርግጥ እነዚህ ሁለቱ ደግሞ የበለጠ ወሳኝ ናቸው፣ ለሰብሎች ወሳኝ ናቸው እ የሚያስፈልጉትን በበጣም በብዛት ነው። ለዛም ጭምር ነው። እና የፖታሲየም ጉዳይ ግን በአብዛኛው የሀገራችን አፈር የፖታሲየም ሶርስ ወይም ደግሞ እጥረት እንደሌለው መረጃዎች ስላሉ ለዛ ብለን ሌላ የሰው ሰራሽ ፖታሲየም መጨመር የሚገባን ነገር አይደለም። ከኦርጋኒክ ቁስ የምናገኘው ይኖራል። ከዛ ባሻገር ደግሞ አፈሩ በራሱ ስቶርድ ያደረገው የፖታሲየም ሶርስ አለው ማለት ነው። ይህን ካልኩኝ ወደ ሁለተኛ ደረጃ ማክሮ የምንላቸው በትልቅ መጠን የሚያስፈልጉ ንጥረ ነገሮችን ስናይ ደግሞ አንዱ ካልሽየም ነው። ካልሲየም፣ የህዋስ ወይም የሴል ግድግዳዎችን ያጠናክራል፣ ለስር እድገት አስተዋጽኦ ያበረክታል እናም የአፈርን መዋቅር ያሻሽላል። በአንዳንድ የፍራፍሬ ሰብሎች ላይ እንደ ብሉስም ኢንድሮት የሚባል በሽታ አለ እና ያንን ለመከላከል ይረዳል። በተለይ ቲማቲም ላይ በብዛት ይከሰታል። የኦርጋኒክ ማዳበሪያዎችን የካልሲየም ምንጭ ስናይ በተለይ የዶሮ ፍግ በፎስፈረስ የበለጸገ ቢሆንም ካልሽየምና ሌሎች ጠቃሚ ንጥረ ነገሮችንም ይዟል። እና ከዛ እናገኛለን ማለት ነው። የሰብል ቅሪትን ጨምሮ በተለያዩ መልኩ ጥቅም ላይ የሚውሉ የኦርጋኒክ ቁስ አካላትም ምንጭ እንደሆኑ መረጃዎች ይገልጻሉ። ከተለያዩ የኦርጋኒክ ምንጮች የተሰራውን እንደ ኮምፖስት ጤንነታቸውን ለማሻሻል እና ካልሽየምን ጨምሮ አስፈላጊ ንጥረ ነገሮችን በአፈር ውስጥ እንዲገኝ ይረዳል። በማሳ ውስጥ እንጨትን እና መሰል ቁሶችን ማቃጠልም የካልሽየም ፖታሽየም፣ ፎስፎረስ እና ማግኒዥየምን ጨምሮ የበርካታ ንጥረ ነገሮች ምንጭ ሆኖ የሚያ የሚያገለግል አመድም አመድ ውስጥም ይኖራል። አሽነምን ነው ማለት ነው። ሌላው ማግኒዥየም ነው። በክሎሮፊል ውስጥ ያለው ዋነኛው ንጥረ ነገር ሲሆን ከፎቶሴንቴስስ ሂደት አስተዋጽኦ ያበረክታል። ፎቶሴንቴስስ ማለት ያው ተክሎች ወይም እጽዋቶች ምግብ የሚያዘጋጁበት ሂደት ነው። ለዚህ ሂደት ደግሞ ክሎሮፊል ወሳኝ ነው። ይህም ቅጠሩ ላይ ያለ ነው። የፀሐይ ብርሃን ያስፈልጋል፣ ውሃ እና እነዚህ ሶስቱ ተቀናይተው ነው ሰብሎች ለእኛም ለራሳቸው ምግብ የሚያዘጋጁት። በተጨማሪም ኤንዛይሞች አክቲቭ እንዲሆኑ ማግኒዥየም በረታታል እንዲሁም የኃይል ወይም የሚተላለፍ ሂደትን ውስጥም ከፍተኛ ሚና ይጫወታል። ማግኒዚየም ከኮምፖስት ፋርሚያርድ ማኒውር፣ ከሰብል ቅሪትና ከእንጨት በማቃጠል ሊገኝ ይችላል። ሌላው ሰልፈር ነው። ሰልፈር ለፕሮቲኖች መገንቢያ ለሆነው አሚኖ አሲድ መፈጠር አስፈላጊ ነው። በክሎሮፊል ውህደትና በአጠቃላይ የእጽዋት ጤና ላይም አስተዋጽኦ አለው። ከዚህ ባሻገር ቀይ ሽንኩርትና ነጭ ሽንኩርት ባሉ ሰብሎች ውስጥም ጣዕምን ወይም መዓዛን ይጨምራል። ይሄን ካልኩኝ ማይክሮኒውትረንት ጋር ደግሞ እንምጣ። ማይክሮ ንጥረ ነገሮች ወይም ማይክሮኒውትረንትስ እነዚህ እንግዲህ በትንሽ መጠን የሚያስፈልጉ ነገር ግን በጣም አስፈላጊ የሆኑ መጠናቸው አነስተኛ ቢሆንም ግን አስፈላጊ ናቸው፣ እና እነዚህን ነው የምናየው። እና ማይክሮ ንጥረ ነገሮች ከማክሮ ንጥረ ነገሮች ጋር ሲነጻጸሩ እጽዋቶች በጣም በትንሹ የሚያስፈልጋቸው ንጥረ ነገሮች ናቸው። መጠናቸው አነስተኛ ቢሆኑም ለተለያዩ የእጽዋት ሂደቶች በእኩል ደረጃ አስፈላጊ ናቸው። ከዚህ በታች ለሰብል የሚሰጡትን ጥቅም እናያለን። አንደኛው ብረት ነው። ለክሎሮፊል ውህደትና ለሪስፓይሬሽን አስተዋጽኦ ያበረክታል። በኃይል ልውውጥ ውስጥም ይሳተፋል። የብረት እጥረት ወደ ቢጫ ቅጠሎች ያመራል። ሌላው ዚንክ ነው። ዚንክ በኤንዛይም እንቅስቃሴ፣ በሆርሞን ቁጥጥርና በአንዳንድ ፕሮቲኖች ውህደት ውስጥ ሚና ይጫወታል። ለአጠቃላይ እድገትና ፍራፍሬ እድገትም አስፈላጊ ነው። ዚንክ ማንጋኒዝ በኤንዛይም እንቅስቃሴ ውስጥ ሚና ሲኖረው ለፎቶሲንቴስና ለናይትሮጅን ሜታቦሊዝም አስፈላጊ ነው። ሌላው መዳብ ነው። ለኤንዛይሞችና ለሊግኒን ምስረታ አስተዋጽኦ ያበረክታል። ቦሮን የአበባ ዘር መዳቀልን ወይም ፈርትላይዜሽን እንዲካሄድ እና የፍራፍሬ ወይም የዘር ምስረታን ያሻሽላል። በሴል ክፍፍል ላይም ተሳትፎ አለው። ቦሮን የሚባለው ማይክሮኒትረንት ማለት ነው። ሌላው ሞሊብዲንም ነው። በተለይ በጥራጥሬ ሰብሎች የናይትሮጅንን ፊክስ ማድረግ እንዲችሉ አስተዋጽኦ ያበረክታል። ልክ እንደ ማክሮ ንጥረ ነገሮች ማይክሮ ንጥረ ነገሮችም ከተለመዱት ኦርጋኒክ ማዳበሪያዎች ማለትም ከኮምፖስት፣ የእንስሳት ፍግ፣ ባዮቻር እና የደን ዛፎች ቅጠሎች ማግኘት እንችላለን ማለት ነው እንደ አጠቃላይ በሰብል ምርት ሂደት የአፈር ንጥረ ነገሮች ጥቅምን ስናይ የተሻሻለ እድገትና ምርት እንዲኖር አስተዋጽኦ ያደርጋሉ። የተሻሻለ የሰብል ጥራት እንዲኖር ያደርጋሉ። ይህም ንጥረ ነገሮች ጣዕምን፣ መጠንን፣ ኑትሪሽናል ቫሊው እና የመከማቻት ችሎታ ወይም አቅም ያጎለብታሉ። የአፈር ለምነትን ያሻሽላሉ። ሰብሎች ስትረስን ወይም ውጥረትን መቋቋም እንዲችሉ ያግዛሉ። ይህም ሰብሎች በቂ ንጥረ ነገር ካገኙ ድርቅን፣ ተባዮችን እና በሽታዎችን እንዲቋቋሙ ይረዳል ይፈጥራሉ። ሌላው ኢኮኖሚያዊ ጥቅም ይፈጥራሉ። ምክንያቱም በንጥረ ነገሮች መኖር ምክንያት ከፍተኛ ምርትና ጥራት ያለው ምርት ስለምናገኝ አምራቹን ገቢ እንዲጨምር ያግዛሉ። በአፈር ውስጥ የማክሮም ሆነ የማይክሮ ንጥረ ነገር በአፈር ውስጥ እንዲገኙልን በኦርጋኒክ ቁስ አማካኝነት መፍጠር እንችላለን። ይህም ከተብላላ እንስሳት ፍግ፣ በአግባቡ ከተዘጋጀ ኮምፖስት፣ ከሰብል ቅሪት፣ ፋርሚያርክ ማኒዮር፣ እንጨትና እንደዚሁም የሰብል ቅሪትን በማቃጠል ከሙዝ ቅጠልና ልጣጭ፣ ባዮቻር እና የደን ዛፎች ቅጠሎች ማግኘት እንችላለን ስለዚህ በእነዚህ ላይ ትኩረት ብናደርግ መሬታችንን ዘለቄታ ባለው ደረጃ ለምነቱን ከፍ በማድረግ በምርት መጠንና ጥራት ላይ ለውጥ ማምጣት እንችላለን ይላል። የዛሬ ፕሮግራሜ እንግዲህ ዛሬ ያው በጥያቄ መሰረት በአፈር ውስጥ ሊገኙ ስለሚገባ ወይም ደግሞ ስለሚኖሩት የአፈር ንጥረ ነገሮች በከፋፍለን ለማየት ሞክረናል። ዋናው ግን ነጥቡ ምንድነው? ብዙ ጊዜ ስለ ማዳበሪያ ስናስብ ሰው ሰራሽ ማዳበሪያ ወይም ደግሞ በፋብሪካ የሚወጡትን ነው ትኩረት እያደረግን ያለ ነው። ነገር ግን እዛው በቅርባችን ያሉ ከቆሻሻ በተለያዩ ከቤታችን የምናወጣቸውን ቆሻሻዎች ወደ ፈርቲላይዘር መቀየር ይችላልን። ኮምፖስት በማዘጋጀት ሊሆን ይችላል። ሌሎችም በፋርም ያርድ ማኖር ሊሆን ይችላል። ከእንስሶች የሚወጡ ፍጎችን እነሱ እንዲብላሉ በማድረግ መጠቀም ይችላል። ይህን ሁሉ ብናደርግ የሚያስፈልጉትን የማክሮም ሆነ የማይክሮ ኒውትረንት ወይም ንጥረ ነገሮችን በአፈር ውስጥ እንዲገኙ በማድረግ የተሻለ ምርት እና በተሻለ ጥራት ማምረት እንችላለን የሚለውን ነጥብ እንድትይዙልኝ ነው። ዛሬ በዚህ መልክ ነው የመጣሁት። በቀጣይ በሌላ ሀሳብ መለሳለሁ። እስከዛው ቸርን ሰንብት። ባይ ባይ።